ማ ሁክሙ ዚና የዚና ሁክሙ ምንድን ነው? የዚና አጸያፊነቱስ ምን ያህል ነው? የሚለውን ስንመለከት ደግሞ

አላህ እስከሚያከብራቸውና ከቱርፋቱ እስከሚሰጣቸው ድረስ ይጠበቁ ከሐራም ብሏል። ይህንን ኃይለኛን ትእዛዝ አላህ ሲያስተላልፍ፣ ይህንን የጣሰ ሐራም መስራት ብቻ ሳይሆን ታላላቅ ከሚባሉ ወንጀሎች አንደኛውን እንደፈጸመ ማስረጃ ይሆነናል ነው የቁሉ። ልኢማም እብኑ ሐጀር ረሂመሁላህ እብኑ ሐጀር ሲናገሩ ምን ይላል? ዑዳ ዚና ሚነል ከባኢር ወይም ዚና ከታላላቅ ወንጀሎች ተቆጥሯል አሉ ይሄ ደግሞ በዓሊሞች ዘንድ የተስማሙበት ሲሆን ወክቱሊፈ ፊ አይህማ አሽና የትኛው የዚና አይነት ነው በጣም ቀፋፊውና በጣም አሳዛኙ በሚለው ዑለማዎች ተከራክረውበታል አሉ። የትኛው ዚና ከሌላው ወንጀል ጋር ሲነጻጸር የትኛው ወንጀል ነው ከባዱ በሚለውም ተካልፈውበታል። ለምሳሌ ከሽርክ በኋላ ሰው መግደል ነው ትልቁ ወንጀል ወይስ ደግሞ ዝሙት መስራት ነው ትልቁ ወንጀል የሚለውን ዑለማዎች አንስተው ከሽርክ በኋላ ያለ ወንጀል ከፊሎቹ ዚና መስራት ነው አሉ። ከፊሎቹ ደግሞ ሰው መግደል ነው አሉ። ላኪን ሶሒሑ ምንድን ነው? ዚና መስራት። አንደኛው ሽርክ ነው፣ ሁለተኛው ሰው መግደል ነው። ሦስተኛ ደረጃውን የሚይዘው እስልምና ውስጥ ያለ ትልቅ ወንጀል ቢኖር ህገወጥ የሆነ ግብረ ሥጋ ግንኙነት ሐራም የሆነ ወይም

የዚና አይነቶችንና የዚናውን ደረጃ እስኪ ለማየት ንሞክር። እብኑ ሐጀር ረሂመሁላህ አሁን የምን ይላሉ፣ አዚናቢ አጅነብየትን ላ ዘውጀ ለሃ ዓዚም። ባል የሌላት አጅነቢይ የሆነችን ሴት ይዞ ግብረሥጋ ግንኙነት በተከለከለ መልኩ መፈጸም ትልቅ የሆነ ወንጀል ነው ይላል። ወአዕዘሙ ምንህ ከዚህ የበለጠ ትልቅ ወንጀል የሚባለው ደግሞ ቢአጅነቢየትን ለሃ ዘውጅ ባል ያላትን ሴት ማባለግ ነው። ሉ ባል የሌላትን ማባለግ ሐራም ነው፣ ትልቅ ወንጀል ነው። ከዚህ ጋር ተያይዞ ደግሞ ከዚህ የበለጠ ወንጀል የሚሆነው ባል ያላት ስትሆን ነው። ከዚህ የበለጠ ወንጀል ደግሞ ቤተሰብ ስትሆን የበለጠ ወንጀል ይሆናል። ዘመዱን ሲሆን ማለት ነው ወዚነ ይብ አግብታ ምታቅልጅ ዚና ብትሰራ አቅባሑ ምን ዚና ልቢክር አግብታ ከማታቅልጅ የበለጠ በሸሪዓ አጸያፊ ነው ይባለላታል። ለምቢባል ሓዳቸው ሸሪዓ ያስቀምጠላቸው የመቀጫ እርምጃ ራሱ አግብታ የምታውቀውንና አግብታ ማታውቀውን ለይቶ ስለሆነ ማለት ነው። ከዚህ ጋ ተያይዞ ሽማግሌ ዚናብያደርግ ወጣት ዚናብያደርግ ከወጣቱ የበለጠ ሽማግሌው ወይም በዕድሜ ገፋ ያለው ሰው ዚና ቢሰራ ከአላህ ዘንዳ የበለጠ ወንጀል ይሆንበታል። የጎረቤቱን ሚስት ቢያባልግ፣ ከዛ ውጭ ያለን አካል ቢያባልግ፣ የጎረቤቱን ሚስትና የጎረቤቶችን ልጆች ያባለገው በሸሪዓ ትልቅ ወንጀል ተብሎ ይታሰብበታል። ነቢዩ ዓለይሂ ሰላቱ ወሰላም በሐዲስ እንደ ተናገሩት ፊማ ረዋሁል ኢማሙ ሙስሊም

ከወንጀሎቹ ሁሉ የከፋው ምንድን ነው? እስኪ ንገሩኝ ብሎ ረሱልና ዓለይሂ ሰላቱ ወሰላም ጠየቃቸው። ረሱል ምን አሉት? ሰለላሁ ዓለይሂ ወሰለም አን ተጅዓለ ሊላሂ ኒደን ወሁወ ኸለቀክ። እሱ ፈጥሮ ሲያበቃ ለአላህ ሸሪካና ጓደኛ ልታደርግበት ነው አሉ። ይህንን ካደረግ ይህንን ከሠራህ ትልቅ ወንጀል በሕይወትህ ላይ ፈጽመሃል ይባላል አሉት። ሁለተኛው ሳ

ምን ትልቅ የሆነ ወንጀል አለ ብሎ ጠየቃቸው ረሱሉላህ ዐለይሂ ሰላቱ ወሰላም። አን ቱዛኒያ ቢሐሊለቲ ጃሪክ የጎረቤትህን ሚስት ዚና ልትሰራባት ነው ልታባልጋት ነው። ይሄንን ካረግ ትልቅ ወንጀል ሰርተሃል ብለውታል ረሱሉላህ ዐለይሂ ሰላቱ ወሰላም።